የሚልሽ ማለት ነው። አሁን አንቺ ከየሆነ ሰው ጋር ጥሩ ጊዜ አሳልፈሽ በቃ የሆነ ትዝታ ነገር አሳልፈች ሲሄድ ወይ ደሞ ጢሎሽ እ ከዛ ምን ትሆኛለሽ? እሱን እያልኩ ነው። ናንዬ ይኸውልሽ፣ እንኳን እነሱ ማለት ነው፣ እንኳን እነሱ ይሄን የሚያምር ብሮ እንትን አሳልፎ ጊዜ አሳልፎ ይሄን ቅልፍ እኮ አደበት ማ ባይኖር ኑሮት ያለች እኮ ሚቀኛ እኮ ነው ይሄን ቅልፍ አሁን እኮ ለእነሱ የሆነ ቦታ ሁድ እንቅልፉ ድካምና እንቅልፉ ነው። ስለዚህ ደግሞ እናንተ እንኳን እነሱ ቀርቶ እኛ የሁላቱ አንተኛም እስከምንገናኝ ድረስ ማታ ተለያይተን አሁን ስንነሳው ወዴት ነው እዚህ ገስት ላይ ራሱ አላስችል ብሎን ግሩፕ ላይ እንንጫጫለን። ስለዚህ እነሱ ቦታ ስ እናንተ መሆናችሁ አስቡ። እንዲ እሱን ተይና ኦብስዬ ሲሚ እሱን ተይና ማለት ነው። እንኳን እሱ ያኔን እዛ ቦታ ላይ ሆኖ ያኔን ነገር ያሳለፈው ሰው ተይና። እኔ ማታ ማለት የመጨረሻ ፓርት ያየው ያየው ስልኬ ማለት ነው። እንደረቴ ላይ ነው የየተኛ እናቴ እዛ ላይ ነው ነው ዋት ማለት ነው። ጥዋት አስራ ሁለት ሳል እንደተነሳው ማለት ነው ሰላም ሰግጄ መጠኑና ከፍቼ አይቼ የመጨረሻ ፓርት ላይ ሲነሳ ማለት ነው። ገና እኔ እሺ እንትን ቤት ይጠብቀኛል፣ ቤት መጥረቅ ይጠብቀኛል። ነው ነው ሁለቴ የገጠመኝ ነገር ልንገራቸው። ወደ ቲክታክ በዚህ ቲክታክ ወደ በዚህ ስልክ ማለት ነው ወደ እዛኛው ቲክታክ እንትን የብሩኬ ፖስት ገብቶልኝ ነበር ይሄ ቆይ ነው ምናምን በደንብ ሴት አላደረችም እና ጣሳሄዘፈነዋደ ሲ

እዛ ቁጭ ብዬሽ እኮ ነው ህዝቡ የሰርግ ዘፈን የሰርግ ቪዲዮ ይጠብቃል። ብሩኬ ምን ሆነሻል? በዛሬ ቀን ይሄን ለቀቅ ብዬ እንዴት እንዴት እንደሳኩት በ እንዴት እንደሳል አንችልም። መጨረሻ ላይ ደግሞ ቪዲዮ ከተለቀቀ በኋላ ማለት ነው ትናንትና ብቻዬን እንደ እብድ ነበረ እየሳብኩ ነበር መስ እኔ እኮ እናንተ መጀመሪያ የሻር ሪከርድ ነው ይመጣልኝ። ከዛ እናንተ እኔ እኮ መጀመሪያ ቪዲዮ ላይ ኮሜንት ቀራሁ። ወደ ወደ ሰባ ምናምን ሪከርድ ነበረ እንትን ቀላል ወላሂ፣ እኔ ቆም ቆረበት ትዮዋ እራት ስሪ ብላኝ ለሐም ምንድን ነው ለሐም አውጪ ብላኝ ነበረች። አዛ እኔ ያቺን ፓርቲ ላይ አሁንም ደጋግሜ አያታሎ ደጋግሜ አያታሎ እዛ ላይ ቀረውና፣ ደንግጬ ሲነሳ ለሐም አላወጣሁም በረዛው ቆሜ ቀረው

ወይ እንዴት መጣሁ? እናንተ ጨዋታ ነፋስ ነው፣ በራ መጣ ዝማላችሁ። ሰላም ሰላም፣ እንዴት አደራችሁ? እንደምን አደራችሁ? ሰላም አሌይኩም ራህመቱላሂ ወበረካቱ። ይሰማል ይሰማል። በሉ እና ሳይለንት አርጉ ላሁ ባረካትች እንዴት ናችሁ? አመሰግናለሁ። ሰላም ናችሁ? ሰላም አድራችሁ? አርፍዳያችኋል። እንግዲህ ለምታውቁኝም ለሚነስራችሁም ዜድ ወታደሯ ልጅ ነኝ ማለት ነው። እንዴት ናችሁ? እያነሰራችሁም ስሙት ማለት ነው።

በየትኛው ስልኬ ላሰማችሁ? ምን መፍትሄ ለስጣት ማለት ነው? አሁን ልጅቷ ወልድ ያለች መሰለኝ። አትውለዱ ሲሉ እናረጃለን ይላሉ። ተወለዱ በኋላ ልጁን ለየቲም አሳድጉት እኛ ልንሞት ነው ይላሉ። ምን አይነት ኢትዮጵያዊ መጣብኝ ዘንድሮ። ቀ ረዛ እንዴት አርጌ ላሰማችሁ? እስቲ ቆይ፣ እኔ እናንተ ሳይለንት አርጉ። ስጎሳብ ላይ ልክፈተ ምን ማድረግ ነው ያለብኝ? እና ነው ወይ በወሳብ በአንድ ሰው ሁለት ስልክ ያለው ወሳብ ውስጥ ይልላክላችሁ ናን ሁለት ስልክ አለች ታሰምኛለሽ። ምንድን ነው ማደርገው ነው እኔ? ሆ እናንተ አይሰማ ጉዴ፣ ዋዜቱ አይሰማም። ቢሆንም አንተ ግን ሁለት ስልክ ያለው ናኑ ሁለት ስልክ አለሽ፣ ታሰሚዋለሽ ምን መፍትሄ ነው የምሰጣት? ስልክ ናኑ አዩ ይኖራት ነበር።